ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን፣ እኔ መጋቢ ዳንኤል ዋለልኝ ነኝ። ዛሬ ወደ እናንተ የመጣሁት እንደ ጋብ ሳ ዓለም አቀፍ አገልግሎት የተልእኮ ጉዞ አድርገን ነበረ። ወደ ወላይታ ሶዶ ነበር የሄድነው። በወላይታ ሶዶ ሙሉ ወንጌል እና ታጥቢያ ቤተ ክርስቲያን የተዘጋጀ የተልእኮ ሳምንት ሚሽን ዊክ በሚል የሰየሙት የስልጠና ጊዜ ነበረን እንግዲህ መስከረም 28 እስከ ጥቅምት ሁለት እሁድ ድረስ የሚቆይ ስልጠና ነበረን። ጉባኤውን፣ ህዝቡን ሁሉ ያስታጠቅንበት፣ የእግዚአብሔር ክብር በመካከላችን የነበረበት ደግሞ አብረውን የሄዱ ደግሞ ቲሞች ያገለገሉበት፣ በአምልኮ የመሩበት ጊዜ ነበረን። እንግዲህ በዚህ ጉዞ ላይ ያየነው እግዚአብሔር በሚደንቅ ሁኔታ ብዙ ህዝብን እንዳስታጠቀ የእግዚአብሔር መገኘት እንደነበረ ለብዙዎች የእግዚአብሔር ቃል እንደበራላቸው እንደመሰከሩት ከሆነ ደግሞ ከዚህ በኋላ ለብዙ ስራ የሚዘጋጁበት የሚወጡበት ጊዜ እንደሆነ ሰምተናል። ሰምተናልና በጣም ደስ ብሎናል። ከዛም ባለፈ መልኩ በወላይታ ሶዶ ያገለገሉ አባቶችን በጣም በብዙ መስዋዕትነት፣ ለጆሮ በሚከብድ ሁኔታ ብዙ ዋጋ የከፈሉ የሚጠጡትን ውሃ አተው የአህያ ሽንት የጠጡ ሰዎች፣ የዛፍ ፍሬ እየለቀሙ የበሉ ወፍ የበላው አይጎዳንም እያሉ ፍሬ እየለቀሙ የበሉ አገልጋዮች፣ ከአውሬ ጋር የታገሉ ነብር እየገፉ ያገለገሉ፣ ከጅብ ጋራ የታገሉ ሰዎች፣ እባብ በመንገዶቻቸው ላይ ሁሉ ሲገጥማቸው የነበሩ ሰዎች፣ አውሬ የሚበሉበት የበከተ ነገር የሚበሉ ሰዎች ጋራ ለመጀመሪያ ጊዜ ወንጌልን ሰምተው የማያውቁ ስፍራዎች ላይ ደፍረው የገቡ ሰዎች ጋራ ከነሱ ጋር ቆይታ አድርገን ነበረ። ለነዚህ አባቶች ለሰባት አባቶች የሰርፕራይዝ ስጦታ አበርክተናል። አንደኛዋ የታመመች የነበረች ጎብኝተናታል። እሷንም እንደዚሁ በህመም ላይ የነበሩ አባቶች ከዛ መካከል የነበሩ እነሱን በአካል የማግኘት የመጎብኘት ከነሱ ጋር ቃለመጠይቅ የማድረግ ምስክርነታቸውን፣ አስደናቂ የሆኑ ምስክርነቶቻቸውን ሰምተናል። እኛም በእጆቻችን የያዝነውን ስጦታዎችን አበርክተንላቸዋል። ከ2 ሺ ብር እስከ 10 ሺ ብር ድረስ ለነዚህ አገልጋዮች አበርክተናል። እግዚአብሔር ለዘላለም ስሙ ይባረክ። ከዚህም ባለፈ መልኩ በሴሎ ሴሚናሪ ኮሌጅ በመገኘት ስልጠናም እንዲሁም ደግሞ ለአገልጋዮቹና ለአገልጋይ ልጆች ለተማሪዎች የሚሆን ስጦታን አበርክተናል። እንግዲህ እኛ አስበን ይሄድ ነው ከ5 እስከ 30 ለሚሆኑ የአገልጋይ ልጆች ስጦታ ለማበርከት ነበረ። ነገር ግን የመጣው ሰው ቁጥሩ ብዙ ስለሆነ ለ63 ሰዎች በዛ ቦታ ላይ የገንዘብ እንዲሁም ደግሞ የተማሪ ቦርሳ ስጦታ ደግሞ ለ31 አገልጋዮች አዘጋጅተን የአገልጋይ ልጆች ተማሪዎች አዘጋጅተን አበርክተናል ማለት ነው። ለሁሉም ግን የገንዘብ ስጦታ ባርከናቸዋል ማለት ነው። እንግዲህ በዚህ ጉዞ ውስጥ እግዚአብሔር በብዙ ረድቶናል። በሰላም ደርሰን በሰላም መመለስ ችለናል። ይህም ብቻ ሳይሆን ደግሞ በዚህ ውስጥ አብራችሁን በጸሎት የቆማችሁትን በሀሳባችሁ ደግሞ በአካል ተገኝታችሁ ደግሞ ይህንን ሕዝብ ያገለገላችሁትን ሁሉ እግዚአብሔር ይባርካችሁ ማለት እፈልጋለሁ። ከዛም ባለፈ መልኩ ደግሞ በገንዘባችሁ ከኛ ጋር የቆማችሁ በአሪዞና የምትገኙ የጋብስ ቤተሰቦችን እግዚአብሔር ይባርካችሁ ማለት እፈልጋለሁ። በሲያትል የምትገኝ እህቴን እግዚአብሔር ይባርክሽ ማለት እፈልጋለሁ። በሲያትል የሚገኙትን የጋብስ ቤተሰቦችን እግዚአብሔር ይባርካቸው ማለት እፈልጋለሁ። እንዲሁም ደግሞ በኖርዌይ የሚገኘውን የብለስድ ሚኒስትሪን ማመስገን እፈልጋለሁ። እንግዲህ እናንተ ከኛ ጋራ ስለ ቆማችሁ ይህንን ጉዞ በተሳካ ሁኔታ እንድንሄድ እግዚአብሔር ከእናንተ በእናንተ ሆኖ ተጠቅሟልና እግዚአብሔርን ስለ እናንተ እናመሰግናለን። እግዚአብሔር ይዋርካችሁ ማለት እንፈልጋለን። በአጠቃላይ እስከ አራት መቶ ሺህ ብር ድረስ የሚፈጅ ወጪ አከናውነን በብዙ ምርኮ በብዙ ድል በብዙ ፍሬ ተመልሰናል። ማለት ነው አብራችሁን ስለቆማችሁ እግዚአብሔር ይባርካችሁ ለማለት ጌታን ደግሞ እንድታመሰግኑልን ለማበረታታት ነው። በሚቀጥሉት ጊዜያቶች ላይ ከነዚህ አባቶች ጋር ያደረግ ነውም እንዲሁም ደግሞ በዛ የነበረን ቆይታ ስልጠናውንም በተለያዩ የሚዲያ ፕላትፎርሞች ሁሉ ይዘንላችሁ የምንቀርብ ይሆናል። እግዚአብሔር አብዝቶ ይባርካችሁ ማለት ትፈልጋለሁ። መልካም ጊዜ ይሁንላችሁ። ሻሎም